እቺ ልጅ እያት ሰሞኑን ነው የመጣችልኝና ወደ ውስጥ ገበያ ብዬ ቪዲዮዋን ለማየት ሞክሬ ነበር በሚገርም ሁኔታ ውስጥ ያለው የመጀመሪያ የሰራችው ቪዲዮዎች ፍጹም ጨዋ ነበሩ ቪው ግን የላቸውም ቪው ስታጣ ነው እንደዚህ ሆኖ ለመስራት የወሰነችው ታዲያ እቺ ልጅ እንደዚህ እንድትሆን ያደረጋት አንበሳውን ድርሻ የተጫወት ነው እኛ ነን ለምን ጨዋ ሁና ስትሰራ እናያትም እንደዚህ ሁና ስትሰራ እናያታለን በነገራችን ላይ እቺ እህቴ ብቻ አይደለችም። ብዙ እህቶቻችን እንደዚህ አይነት ቪዲዮ ሲሰሩ ወይ ዘመኑ እያለ ኮመንት ላይ ብዙ ብዙ እንሳደባለን። ከዚህ እኮ መሳደብ፣ ኮመንት መስጠት አይጠበቅብንም። እንደዚህ አይነት ኮንተንቶችን ማስወገድ እንችላለን። እንዴት ነው የምናስወግዳቸው? ላይክ አለማድረግ፣ አለማየት፣ ስክሮል ካደረግ ነው። ቪው ከሌላቸው ድጋሚ ሰሩታል ላይ አይሰሩትም። ስለዚህ ጨዋ ሁኖን እንሰራ ነበር። በነገራችን ላይ ወደኋት እኔ በጣም ነው የተረዳሁሽ። ምክንያቱም እኔም እንዳንቺ አስቤ ነበር፣ እውነቱን ስነግርሽ ማለት ነው። ቫይራል አልወጣ ስል ግዴታ መጃጃል ወይም ደግሞ ያልሆነ ነገር፣ ከባህል የወጣ ነገር ስታደርጊ ሰው ትኩረቱን ይስባልና እያያል፣ እኔም አስቤ ነበር። ነገር ግን ህሊኔ ያልፈቀደልኝም። ለምን ቤተሰቦቼ በእኔ ምክንያት እንዲሰደቡ አንገታቸውን እንዲደፉ አልፈልግም። እንዴ እቺ ልጅ እኮ የእንትና ልጅ ናት ተብሎ ስማቸው እንዲነሳ አልፈለግኩም። ታውቂያለሽ አሳዳጊ የበደላት ተብዬ ቤተሰቦቼ እንዲናገሩብኝ አልፈለግኩም። ለዛሬ ህይወቴ ብቻ አይደለም ለነገ ህይወታችን። በነገራችን ላይ ዛሬ እያንዳንዷ የምንወስናት ውሳኔ ወይም ደግሞ የምንወስደው እርምጃ ለነገ ህይወታችን ወሳኝ ነው፣ ዋጋ ያስከፍለናል። ዛሬ እንደዚህ ጋጠወጥ የሆነ ቪዲዮ ብሰራ ቁጭ ነው እኮ የሚልልኝ አይጠፋም። ታውቂያለሽ እኔ ንስሐ ገብቼ ተመልሼ ጨዋ ሴት በሆኑ እንኳን ያ ቪዲዮ ነገ ያሳቅቁኛል እያመጡ ራሱ እኮ እኔም ብቻ አይደለም ልጆቼ ሲያድጉ ነገ ምንድን ነው የሚሉት? እንደ እናት እኮ እንደዚ አይነት ሴት ናት ብሎ ልጆቼ እንዲሳቀቁ ቢ ስለማልፈልግ ቫይራል ባልወጣስ ብዬ ታውኩት ማለት ነው። እና እንደነገርኩሽ የዛሬ እርምጃችን ለነገ ዋጋ እንደሚያስከፍለን በደንብ አውቀሽ፣ ለነገ ለልጆችሽ፣ ለዛሬ ለቤተሰቦችሽ ስትይ እንደዚህ አይነት ቪዲዮን ቀነስ አድርገሽ ወደ መጀመሪያዎቹ ቪዲዮ ብትመለሽ መልካም ነው እልሻለሁ። ይሄን ውደት። ሌላው ለእናንተ የምነግራችሁ ደግሞ ምንድን ነው፣ እንደዚህ አይነት ቪዲዮዎችን እንዲበራከቱ ያደረግን እኛ ነን።